ፊት ለፊት ካለው የልማት ጥማት ያለበት ህብረተሰብ ህብረተሰቡን ለማገልገል ፍላጎት ካለው አመራርና ባለሙያ ወረዳችንን የወረዳችንን ህዝብ በሁሉም ደረጃዎች አንድ ስቴፕ ለማሻገር እጅግ በጣም ብዙ ስራዎች እየሰሩ ይገኛሉ። ላብነትም ትምህርት ዘርፍ ላይ ብነት በትምህርቱ ላይ የተመዘገቡ እጅግ በጣም ትልልቅ ስራዎች ተመዝግቧል። ግብርናውም ላይ ግብርናውም ከማዘመን ጋር ተያይዞ በግብርናው አርሶ አደሮ ሶስቴና አራቴ አምስቴ ሚል እንዲያመርትና ራሱን እንዲችል ከዛ ባለፈም ለገበያም እንዲያቀርቡ የደረጉ ያሉ እጅግ በጣም ብዙ ብዙ ስራዎች አሉ። ከዚህ ፊት ያልነበሩ አዳዲስ ኢኒሽቲቭዎችን በመቅረጽ አርሶ አደሩ ተጠቃሚ እንዲሆን ብዙ ስራዎች እየሰራ ነው። ለአብነት ምንም ባልነበረበት ሙዝ ሙዝ ከሌላ ቦታ አምተን ዛሬ ግን መሸጥ ጀምረናል። በባለፈው ሳምንት በሁለት ማህበር ብቻ ከ1.8 ሚሊዮን ብር የሙዝ ግን ተሸጥቷል ማለት ነው። ስለዚህ በሁሉም ዘርፍ ላይ በዚህኛው ሰባት አመት እጅግ በጣም ትልልቅ ስራዎች የሰሩ ያለበት ሁኔታ አለ ማለት ነው። ከዛ ባለፈም ዛሬ የዛሬን የሲኖትና ከማሽንን ግዢ ስንፈጽም 2016 ላይ በአንድ ዓመት ሎደር እና ግሬደር 28 ሚሊዮን ብር በላይ ወጪ ህብረተሰቡን በማስተባበር ከመንግስት በጀት ውጪ ማለት ነው። ገቢ ያደርገን አብዛኛው ቀበሌዎቻችንን፣ ከተሞቻችንን ወረዳ ለወረዳ ቀበሌ ለቀበሌ መንደር ለመንደር የመንገድ ከፈታ ስራ እየሰራ ያለበት ሁኔታ አለ ማለት ነው። ስለዚህ ዛሬም በዚህም ዓመት አምናና ካቻ አምና የነበረውን የበሰባችን ንቅናቄ መነሻ በማድረግ በዚህም ዓመት ሙሉ ማህበረሰቡን በማስተባበር ይኸው ዛሬ 10.5 ሚሊዮን ብር ወጪ በማውጣት በማህበረሰብ በብረሰብ ብቻ ማለት ነው የወር አንድ ፕሮ አንድ የወረዳ አንድ ወረዳ አንድ ፕሮጀክት እኛው ለእኛ በሚል ኢኒሼቲቭ ዛሬ ሶስተኛው የማሽን ግዥ ተፈጽመዋል ማለት ነው። ስለዚህ ለዚህኛው ይሄን ሲደረግ አጠቃላይ ማህበረሰቡ ከመንግስት ምንም አይነት 0.5 ሳንቲም ወጪ ገንዘብ አልተጨመረም። ይሄ ገንዘብ በአብዛኛው ማህበረሰባችንን በማነቃነቅ የከተማ መዘጋጃዎችን በማነቃነቅ የተገዛ ነው ማለት ነው፣ ከመንግስት በጀት ውጪ ማለት ነው። ያው እንደምናውቀው መንግስት በዚህ ሰዓት ላይ በጣም ከፍተኛ ችግር ውስጥ በገባበት ደሞዝ መክፈል በልቻለበት ጊዜ የእኛ ወረዳ ግን በየጊዜው ለመንግስት ሰራተኛው ደሞዝ በመክፈል አዳዲስ ፕሮጀክቶችን በመስራት እጅግ በጣም ብዙ ሥራ ይሰራል ነው ማለት ነው። ምንም ቢሆን ቅርብ ጊዜ የተነሳን ቢሆንም በጣም ቅርብ ጊዜ ሥራ የጀመርን ቢሆንም እጅግ በጣም ረጅም ጊዜ አምሳና ስልሳ ዓመት ከተደራጁ ወረዳዎች አንተላነስም አሁን ባለው ደረጃ በሁሉም ዘርፍ ላይ ከሁሉም ወረዳዎች ላይ ፊት ያለ ወረዳ ነው ማለት ነው። ስለዚህ ይሄ እየሆነ ያለው ሀደ በሆኒ ሀደ ሚሎኒ